በደንብ አድርጎ ተዘርዝሮ እንዲቀርብልን እንፈልጋለን። በደንብ አድርጎ ከዚህ በኋላ እዚህ ሕግ ላይ ማለት ይሄ ማፈን ነው፣ ሰው ማፈን። ግለሰብንም ተናገሩ፣ ምንም ተናገሩ ሶሻል ሚዲያ ላይ ከሆናችሁ መከሰስ አለባችሁ ማለት። ሥርዓት መያዝ ካለበት በደንብ ሥርዓት መያዝ አለበት። በደንብ አድርጎ በደንብ መያዝ አለበት። ለአንዱ እንጀራ ልጅ ለአንዱ አባት ሚሆን እንትን ሊኖረን አይገባም፣ ህግ ሊኖረን አይገባም። ለሁላችንም እኩል የሆነ ሁላችንን የምንማርበት ያ ሁላችንም ህዝባችንን ያስከፋዋል ያ የምንል ከሆነ ህዝባችንን የሚያስከፋው ከሆነ በስነስርዓቱ መቀመጥ አለበት፣ እስከነ ትርጉሙ ማለት ነው። ለምሳሌ ያ በኢትዮጵያ ሳውዝ ኢትዮጵያ ውስጥ ሳውዝ ኢትዮጵያ ውስጥ ራቁታቸውን የሆኑ ሰዎች አሉ፣ ልብስ የማይለብሱ ያ ስለ እነዚህ ሰዎች ራቁታቸውን አስተያየት መስጠት አንዳንድ ባህሎች አሉ። ለምሳሌ በቪዲዮ ማምጣት እንችላለን። እራሳቸው የሚያወሩት ራሳቸው እኛ እኮ የአከሌ ሰፈር ሰዎች የአከሌ ሰፈር ሰዎች እንዲህ ነን ብለው እኔ አሁን ማስረጃ እመጣላችኋለሁ። አከሌ ተናገረ አከሌ ተናገረ ሳይሆን የራሳችን እኛ አከሌዎች እኛ እንደዚህ ለምሳሌ ኔ ልበላችሁ እና እኔ ወለጋዎች እንዲነ ነኝ በኤክስፕሪንስ አይተን አስተያየት እንሰጣለን። እኒም ብዙ ጊዜ የተናገርኳቸው ሰዎች አሉ። በግለሰብ ምንድነ ከዛ አካባቢ የምትመጡ ሴቶች ግን ለምንድነ ሰክራችሁ እዚህ ላይ የምትንዘላዘሉት ብዬ የተናገርኩበት ጊዜ አለ። ለምን በተደጋጋሚ በተደጋጋሚ በተደጋጋሚ ከአንድም አምስት ቪዲዮ አለን ያስቀምጥኳቸው እኔ እሱን ፖስት ነው ማድረግላቸዋል። ከዛ አካባቢ የመጣችሁ ተመሳሳይ ባህሪ ያላችሁ እኛ ራሳችን ለጆሮአችን እንዲያም ለጆሮችን እስከሚቀፈን ድረስ እንዴ እንደዚህ አይነት ነገር አለ እንዴ የምንልበት ማለት ነው። እንደዚህ ተብሎ ሰው ይነገራል እንዴ። ለምሳሌ እኛ በባህላችን ሚዲያ ላይ ስለ ሴክሹዋል የሆነ ነገር ሲወራ ሰማን፣ ባህላችንም አለ። ከየት ግን እንደሰማን እናውቀዋለን። እርግጠኛ ነኝ ከአዲስ አበባ ልጅ ወይንም ደግሞ ከጎንደር ልጅ ወይ ከጎጃም ሳይሆን ከነማን እንደሆነ እናውቀዋለን። ያ ኖርማል እንደሆነም ደግሞ ሄደን ኖረንበት አይተነዋል። እንዴት ዋላችሁ፣ እንዴት አደራችሁ፣ ጉድሞርኒንግ ሲባል በብልግና ጉድሞርኒንግ እንደሚባል የኖርንበትን እራሳቸው ራሳቸው ሰዎች የተናገሩት ነው። አይተናል ና እንዲሁን ምናምን ትዝ ይላችኋል። የሆነ ቪዲዮ ጋይስ፣ ትዝ ይላችኋል አንድ ቪዲዮ ተሰብስበው ቁጭ ብለው ሴቶች እሱም፣ ቪዲዮ አላችሁ ልጆች እያዳመጣችሁኝ ነው ጋይስ? ኮፒሊንግ ታፕ ታፕ አርጉ። ሻዶ ሆኖብኛል። ኮፒሊንግ ታፕ ታፕ አርጉ። ጋዴሚት ኮፒሊንግ ታፕ ታፕ አርጉ። ኮፒሊንግ አርጉ። ኮፒሊንግ ኮፒሊንግ አርጉልኝ። እሱ ብቻ አይደለም። ትዝ ይላችሁ እንደሆነ ተሰብስበው ቁጭ ብለው ማለት ነው ተሰብስበው ቁጭ ብለው ሴቶች ናቸው ያ የራሳቸው የሀገራቸውን ስም እየጠሩ የራሳቸውን ስም እየጠሩ እኛ ኮ እንዲህ ነን እያሉ የሰሩታል የሰሩት ቪዲዮ አለ። ማንም ሳይላቸው በፊት እኛ የዛ አካባቢ ተወላጆች እንዲህ ነን ብለው ሲሉ የነበሩታል። በዛ ላይ አስተያየት ስትሰጡ ደግሞ ወይም ደግሞ በዛ ላይ ስትቀልዱ እንዲህ ከሆነ መጀመሪያ እንዲያውም ክሱ መጀመር ካለበት ስዊቲዬ አለኝ እሺ፣ ካለሽ ላኪልኝ። እኔም አለኝ፣ እኔ አስቀምጫለሁ። እኔ በነገራ እኔ ትላንትና ሌሊት ከዚህ እንደወጣ እግዚአብሔር እንቅልፍ አልወሰደኝ። በጣም ብዙ ነገሮች ነው ይዤ የወጣሁት። መከሰስ ካለባቸው ወይ መነገር ካለባቸው፣ ህዝባቸው ዲሲፕሊን ማስተማር ካለባቸው እኛ እንዲያውም መክሰስ አለብን ብዬሽ ነው የምለው። ምክንያቱም በተለያየ አካባቢ የሌለ ባህልን ወይንም ደግሞ አነጋገርን ስልት እዚህ ሚዲያ ላይ አይተናል። አሁን ለምሳሌ በቅርብ ጊዜ ጴንጤ የሆነች ልጅ አለች ህይዊ የምትባለች እሷ የምትናገረውን ነገር በጣም በቃ የሆነ የሚሰቅቅ ነበር። ገባችሁ? አሁን ደግሞ ለዛ መልስ እኛ እንዲህ እያሉ የሚናገሩ ሰዎች አሉ። እኛ እንዲህ እያሉ የሚናገሩ ሰዎች አሉ ህዝብን ሰብስበው ማለት ነው። ስለዚህ እየተሰደበ እኛ እንደ ኢትዮጵያ እየተሰደበ ነው። ስለዚህ ክሱ መቀጣት አለበት። በተለይ እንደ ፊንፊን ሄድስ ወይዘሮ አዳነች አበቤ ተጠያቂ ሰዎችን እኛ የምንሰጣችኋለን ቪዲዮ። እናንተ አዲስ አበባ ልጆች ተብሎ የተሰደብንም አለ። እንደዛማ ከሆነ የድሮ ቪዲዮዎች አሉ መዓት ፓርላማ ውስጥ ከገቡት ጀምሮ ማለት ነው፣ የአዲስ አበባ ልጆች